ለአክስትሽ እንደው ስለ አባትሽ ወሬ ምንም ማውራት አታውቅም፣ ምንም አንስታ ታውቅም። እሷ ምትለይ በቃ ለዘከሌ የሚባል ሰውዬ እናትሽ ሰጣሻለች። በቃ እንደ አባትሽ ነው እሱ፣ እንደ አባትሽ ማለት ነው። 27 ዓመት ሲሞላሽ ዘይደሽ እሱን ታገለግያለሽ። በቃ ለሱ ባልቲ ስርዓቱን አንቺ ታስቀጥያለሽ። እሱ እንኳን ቢሞት ይሄንን ስርዓት እኔ ነኝ የማስቀጥለው ማለት ነው። ለዛ ነው የምትለኝ እንጂ ምን አይነት ምን አይነት ስርዓቶች እንደሚደረጉ ምን አይነት ነገሮች እንደሚገበሩ በዛ ሰዓት ስለማላቅ እንደ ኖርማል ነው ማስበው ሌላ ነገር ያለ ምናምን አይመስለኝም ሰላም ጤና ይስጥልኝ ውድ የአበሻ ጨዋታ ቤተሰቦች በህይወት መንገድ ላይ ነው ያለ ነው ዛሬ በህይወት መንገድ አንድ እንግዳ አግኝቻለሁ ከእሷ ጋር እንጫወታለን ምንድን የሆነው እስቲ ምንድን ነው ጉዳዩ አብረን ምንሰማ ይሆናል እንግዲህ መልካም ቆይታ እንኳን ደህና መጣሽ እንኳን ደህና አገኘሽ እንግዲህ ዛሬ ሀበሻ ጨዋታ ጋር ልናወራ ነው። ምንድን ነው ህይወት የገጠመሽ ጉዳይ? ያው እኔ መጦት የህይወት አርኪ ለማካፈል ነው ማለት በጣም ጭንቀቱ ስለሆንኩኝ እንድታግዙኝ እንድታባብሩኝ የፈለግኩት ቢያንስ እንኳን ምንም መፍትሄ ባይኖሩ እንዲቀለኝ ብዬ መጦት መጦት። ያው ልጅ ያደግኩት እዚህ አይደለም፣ ወደ ገጠራማው ስፍራ ነው። ገና በልጅነቴ ነው እናቴን ከሆ በህይወት ያጠዋት አባቴን አላውቀውም። ከነ ጭራሽ አይቼውም አላቅም። እናቴን ግን ገና አንድ ዓመት እያለሽ ነው የሞተችው ይባላል። ጭራሽ በፎቶም በምንም አላቃት። እና እዛ ነበረ የኖርኩ ያለሁት የእናቴ እህት አክስቴ የሆነ ሰዓት ላይ መጣች። ወደ ስንት ዓመት እያለኝ ወደ አስራ ምናምን ዓመት ውስጥ ሲሆን መጣች፣ እና ወደ አዲስ አበባ መሄድ አለባት ብላ ወደ አዲስ አበባ ወሰደችኝ። ከእሷ ጋር መኖር ጀመርኩኝ። ያው ማለት ከሷ ጋር ያለኝ ደስ አይልም ነበር ምናምን። ይሄ አለ አይደለ በአዳም ልኮ የሚባል ነገር አለ በቤተሰባችን ማለት ማለት እናትሽ እንደወለደችሽ ለሴጣን ነው ማለት። እንደዚህ በቤተ ክርስቲያን ክርስትና እንደምትነሳው አለ አይደለ ለእሱ እንደ እንደ ዛ ነው የተሰጠው፣ ለሴጣን ነው የሚባል ነገር አለ። ምንድን ነው በዛ ምን ውስጥ የሚከተል ሰው ልጅ ሲወልድ ልጁን ወስዶ እዛ በሚያምንበት ሰው አንደበት ያስመርቃል እና ያው የራሳቸው ስርዓት፣ የራሳቸው ቃል ኪዳን የሚያረጉት ነገር አለ እና ይህንን አንቺ ተደርገሻ ማለት ነው? አዎ። እኔ ማለት እንደዚህ በበሬ ቦሬ አክስቲን ስትነግረ ምናምን ነው እንጂ ሰማት ስለ እንደዚያ ዓይነት ነገር ጥልቅ መረጃ የለኝም አላቅምም ነበር ማለት እኔ ልክ እዚህ አዲስ አበባ ከመጣሁ በኋላ በጣም ቤተክርስቲያን ይሄዳለው ጓደኞች አብረኝ ያሉት በጣም ወደ ቤተክርስቲያን የሰንበት ተማሪ ብላ ሰንበት እማራለሁ እና እንደዚህ አይነት ነገር አላውቅም። እንደዚህ አንዳንዴ በቲቪ ምናምን ሲወራ በስልክ ምናምን ጓደኞች ሲያወሩ ምናምን ሰማለሁ እንጂ እንዴት እንደሆነ ሥርዓቱንም ያለውን ነገር አላውቅም እና እንደዚህ ለዚህ ተሰጥቶሻል ምናምን ነገር ይሉኛል ማለት በዛ ሰዓት አላምንበትም ነበር ምንምም አይመስለኝም። በቃ ልክ በሀያ ሰበት ዓመት ሲሆን ሄደሽ እዛ ማገልገል አለብሽ ድንግልና ስን ጠብቀሽ እዛው መኖር አለብሽ በቃ ከዛ በኋላ ነው እዛ ሄደሽ ምታገለግል ይሉኛል ነው ወደ 25 ዓመት ሄሌ ነው ያለሁት። እና አያቲም አን አክስቴ እሷ የለችም እሷን በህይወት ሞታለች። በደረሰባት ነው የተነሳ እና በቃ አለ አይደለ ጭንቀት ውስጥ ነኝ። ምን እንደማደርግ እዚህ ጋር ሥርዓት እንትን እያልኩ ነው። ብዙ ቤተክርስቲያን እንመላለሳለሁ፣ ይሄዳለሁ። በዙሪያ ያሉት ጓደኞች አሉ እነሱም ከነሱ ጋር ስለሚሄድ ውሎዬም ከነሱ ጋር ስለሆነ ማለት በእንደዚህ ነገር የሚያክልም እምነት የለኝም፣ ግን አለ አይደለ የሆነ ነገር ቢፈጠርስ ብለ የምትፈረው አሁን እድሜ ሞልቶ ቫሊድ ማለት ሞት ይሆን ወይስ በዛ ያሉት ሰዎች እነሱ ላይ ጥቃት ይደርስባቸው ይሆን እላለሁ። ማለት ሁሌ ይሉኛል እነሱ ካልመጣሽ እኛንም ነው የሚጨርሰን፣ ምናምን መምጣት አለብሽ፣ ድንግልናሽ እዛው። በዘመዶችም በአካባቢ ያሉትም ሰዎች ይነግሩኛል ማለት ነው። እና የግድ መምጣት አለብሽ፣ እኛንም ሆነ ላኛም ሆነ ለአንቺ ጥሩ አይደለም። የሚመጣው ይህ ቃል ነው። በቃ እናትሽ በዛ ሰዓት እንትን ያለችው ስለሆነ መደረግ ያለበት ነገር ነው ይላሉ። እና በቃ ጨነቀኝ፣ ግራ ገባኝ። እዚህ ማለት ፍቅረኛ አለኝ አብረን ነው ሆነናል ማለት ወደ ሶስት ዓመት ምናምን አብረን ቆይተናል። ቦሪ ቦሪ ግን ይሰማል ስለ እንደዚህ አይነት ነገር ማለት ነው። እንዲህ እንዲህ ነች እኮ እሷ ምናምን ይባላል፣ እና አሳምነዋለው በቃ እሱም እንትን ይለኛል። ችግር የለም ምናምን በእንደዚህ ነገር ታምኛለሽ እንዲህ ምንም የሚፈጠር ነገር የለም እኮ ስለሚለኝ በቃ እሱም የልብ ልብ ስለሚሰጠኝ በቃ ምንም አይፈጠርም ብዬ እራሴን አሳምነው ነበረ። በቃ እሱም ሁሌም እኔ ከጎንሽ ነኝ ችግር የለም ምናምን እኮ ሁሌ ጊዜ እንደዚህ በአዳም ልኮ ሆኖ ነው ምናምን ማንም እንደዚህ ሆነ አያውቅም፣ ምናምን ይለኛል ዳሽ ይላሉ። በቃ ልክም እንደዛ ባለሁበት ሁኔታ ጠጠልኩኝ ማለት ነው እና በቃ እሱም እንደዚህ ተዋት በቃ ምናምን ተብሎ ይነገረዋል። እና በዚህ በዚህ በጣም እንጋጭ ነበረ ማለት ነው። ሂጅ አላቅም ማለት እንዲሁ ብቻ። አዎ በወሬ በወሬ ነው። አክስቴም በነገረችኝ እንደዚህ በዓል ያው ወሬ አይደለ? መጀመሪያ ሲመጡ ምናምን ስለሚሉ አብዛኛው ሕብረተሰብ ያውቃል፣ ሰምቶ ያውቃል። በዚህ በዚህ ነው እንጂ የተባልኩትም ሲሞላሽ ነው ሲቀጥልም ለመሄድ እንደዚህም ተብሎ ስለሚነገር የመሄድ ፍላጎት ኖሮኝ አያውቅም ነበረ። ከዛ ልሜ አሁን ላይ የመሄድ ፍላጎት የለኝም እና በቃ እሱም አጠገብ ያለ ምናምን እንጋጨለን ማለት እንደዚህ እሱም የሆነ ፍራቻ ነገር አለባት። በአጣትስ አይነት ነገር አለ አይደለ በቃ ጊዜው ደርሶ ብንለያይስ ምናምን ነገር የሆነ ነገር ብትሆንስ ምናምን ብሉ ፍራቸው አለ ግን ለኔ ያጽናናኛል፣ ማለት ችግር የለም ምናምን ቢለኝም፣ ጓደኞቼ የምስቱ አትፍሪ እና ምን ቢያጽናኑኝም የሆነ ፍራቻ ነገር አለባቸው። ያ ያ ያስፈራኛል፣ ማለት እንደዚህ የሰው ቪዲዮዎችን ሳይ እንደዚህ ስለ ባዳም ልኩ ያለውን ነገር ሳይ በቃ ፍራቼ በጣም እየጨመረ መጣ፣ ከዕለት ወደ ዕለት ማለት እና በቃ ግራ ገባኝ፣ ምን እንደማደርግ ማለት ነው እንግዲህ ምንድነው ያው ይሄ አምልኮ እየመወራረስ ነገር አለ። እናትሽ በምን ምክንያት እንደ ሞተች የምታውቂው ነገር የለም? የለም ምንም የነገሩሽ ነገር የለም? ምንም ሰምቼ ነ ነገር የለም ስለሱ። አክስትሽ ይህን እምነት ትከተላለች እሷ? ስለ እሷ እርግጠኛ አይደለሁ ማለት እንደዚህ፣ እሷ የሚያክል ማለት እሷ ልጅ የላትም ምንም አይነት ልጅ አልወለደችም እና ስለሷ ብቻ ነው የምትነግረኝ። እናትሽ በቃ ቃል ገብታለች እዛ ምናምን ነገር ሲመስለኝ፣ ግን በቤተሰባችን ይሄ ያለ ነገር ነው፣ የተበራረሰ ነገር ነው ከነሱ ጋር ማለት ነው። በቃ አብሯቸው ያለ ነገር ነው። ሁላ እንትን ላለው ለእንትና የሚባል ሰውዬ የተሰጠሽው ስሙን እንኳን ማስታወስ አልችልም፣ ግን ለከሌ የሚባል ሰውዬ ነው ክርስትና የተሰጠሽ ሲባል እሱም ይመስለኛል አባቴና። እሱ ይሆን እንደ አባቴ ምናምን ብያለሁ። እጠራጠራለሁ፣ ውስጤ ጭንቀት ይይዘዋል። እሱ ቢሆንስ ምናምን እላለሁ። ማለት እኔ አባቴን አላውቀውም፣ እሱንም ጭራሽ። ስለሱ ተነግሮኝ ምናምን ነገር የሚያውቀው ነገር ስለሌለ እሱም ይመስለኛልና ያ ፍራችን በጣም አለብኝ። አክስትሽ ስለአባትሽ ወሬ ምንም አታውቅም? ምንም አንስታ አታውቅም እሷ ምትለኝ በቃ ለዘከሌ የሚባል ሰውዬ እናትሽ ሰታሻለች፣ በቃ እንደ አባትሽ ነው እሱ እንደ አባትሽ ማለት ነው 27 ዓመት ሲሞላሽ ዘይደሽ እሱን ታገለግያለሽ ያለሽ። በቃ ለሱ ባልቲ ስርዓቱን አንቺ ታስቀጥ ያለሽ። እሱ እንኳን ቢሞት ይሄንን ስርዓት እኔ ነኝ የማስቀጥለው ማለት ነው። ለዛ ነው የምትለኝ እንጂ እንደዚህ ግልጽ የሆነ እንትናቸው ነግራኛ ተቀም እንጂ በቤተሰባችን ውስጥ እንዳለ ያስታውቅ። ያ ነገር ያ ባላ ነው እንደው እሱ አስቤት ውስጥ የምታደርጋቸው ቀኖች ለይታ፣ ቡና ማፍላት፣ የተለየ ፕሮግራም ማድረግ፣ በዓላት ስም እየሰጡ በግ ማረድ፣ እንደዚህ ደም ማፍሰስ እንዲህ አይነት ነገር አለ። ቤት ውስጥ እንደዚህ አይነት ነገሮችን ታደርጋለች። እንደነገርኩ እኔ ስለ እንደዚህ አይነት ስርዓት አላቅ ማለት እሷ ቡና ብታፈላ እንደዚህ በግ አርዳ ደንብ እንትን ብትል እንደነገርኩ አላቅ፣ ምን አይነት ምን አይነት ስርዓቶች እንደሚደረጉ ምን አይነት ነገሮች እንደሚገበሩ በዛ ሰዓት ስለማላቅ እንደ ኖርማል ነው ማስበው። ሌላ ነገር ያለ ምናምን አይመስለኝም። ማለት አንዳንድ ማይሆኑ ነገሮችን አያለው አሁን ያለሽበት አክስትሽ ቤት ይህን የምጠይቅሽ ለምንድን ነው አንዳንዴ የሞግዚት ስርዓት ይባላል ምንድን ነው እቻ አክስት እሷም የዚህ የእምነት ተከታይ ከሆነች ታቃለች። ሀያ ሰባት ዓመት እስከሚሞላሽ አደራ ተሰተሻትን ሊሆን ይችላል ያ ማለ ምንድን ነው ይሄ ጥንቆላውን የሚያካሄደው ሰው ለሀያ ሰባት ዓመት አንቺን ሀያ ሰባት ዓመት እስከሚሞላሽ ድረስ እንድታሳድግ አንቺን ኃላፊነት ይሰጣል። ሀያ ሰባት ዓመት ሲሞላሽ እሱን ሄደሽ ታገለግያለሽ። የእሱን መንበር ትወስጃለሽ እንዲህ እንዲህ የሚባለው ስርዓት በኋላ የሚቀጥለው ይሆናል። እስከዛ ድረስ ግን እንደ ሀላፊነትም እንደ ግዴታም ሊሰጣት ይችላል። ይህ እንድታሳድጊ፣ ይህ እንድታደርጊ፣ እንደዚህ የሚል ስልጣን ስላለው ለሚያምንበት ስለሚቻል ማለት ነው። እና እዛ ነው ይህን መጠይቅሽ። የእሷና ከእሱ ጋር ያለው ግንኙነት ምን ይመስልሻል? ማለት ከትሄዳለች እሱ ጋስ የምታውቂው ነገሮች አሉ እንዲህ ነገሮች እሷ እዛ ደርሳ እንደምትመጣ ዘመድ ልጠይቅ ነው ምናምን ብላኝ ትሄዳለች። እዛ እኔ የተወለድኩበት ቦታ ያው፣ እዛ እሷ የተወለደችው እዛ ስለሆነ ሌየር ነው። እዛ ዘመዶቻችን ጠይቂ ምናምን ብላ ትሄዳለች። ማለት ያው ለእሷም የተሰጠሁት የሆነ ሳምታ ሌላ ነገር ታረጋለች ምናምን ነገር ተብሎ ስለሚሰጋ ነው ማለት ለሌላ ሰው የተሰጠሁት ሌላ ሰውም ቢሆን እንትን የሚሉኝ ማለት ፈርቼ፣ ወይ ደግሞ ሌላ ነገር ላደርግ ይችላል ወይ ልጠፋ እችላለሁ ምናምን እና በእሷ ስሩኝ እንዳድግ የተፈለገው ለዛ ነው እኔ ሲመስለኝ ማለት ነው። ምክንያቱም ገና ከልጅነት ጀምራ ነው የምትነግረኝ፣ በቃ ራስሽን ጠብቂ፣ ድንግልናሽን ጠብቀሽ ነው መኖር ያለብሽ ሌላ ነገር እንዳታደርጊ ምናምን ምናምን እያለች ከትነግረኛለች። ግን እኔ ወደ እነሱ መስመር አንድም ቀን ሄጄ አላቅም። እንደነገርኩ ቤተክርስቲያን ቤተክርስቲያን በሚሄድ ሸጥቀውም እንትን ትላለች ማለት ትንሽ እንደዚህ እንጨቃጨቃለን በነገሩ ምናምን። ነገር ግን ያው አለ አይደለ እዛው ስትሄድ እንትን ስለምትል ብላ ይሁን ምን ይሁን ይህን ያክል በጣም ጫና እንትን አትልብኝ። ያው እሷም ጠዋት ተነስታ ስራ ስትሄድ ምናምን እኔ ቀጥታ ጠዋት ተጓደኞች የሚችል ገብተ ክርስቲያን ሄዳለገባቸው የላትም። ባለቤት ስለ እንደሱ ማውቀው ነገር የለም። ምክንያቱም ገና እኔ እንደመጣውኝ ቤት ማንም አይነት ሰው አልነበረም፣ ብቻ አልነበረም። ትልቅ ሴት ናት። ከዛ በፊት የወንድ ታሪክ የላት፣ እኔ እስካማቆ ድረስ የለም። ምናልባት እኔ እዛ በነበርኩበት ልጅ በሆንኩበት ሰዓት ላይ ሊኖራት ይችላል። እኔ እዚህ ከመጣው ቀን ጀምሮ ግን ምንም ያየሁት አይነት ነገር የለም። እንግዲህ የሀበሻ ጨዋታ ቤተሰቦች እንዲህ አይነት ጥያቄ የሚጠይቀው ለእናንተ ግልጽ ለማድረግ ነው። አንዳንድ ጊዜ ነኝ የባዕድ አምልኮ ነቶች። ሰዎችን በማያውቁት መንገድ የራሳቸው ትዳር ያደርጋሉ። ያለ ማለት ምንድን ነው? እኔ በቅርብ ማውቂያት አንዲት ሴት ነበረች የተሰጠች የምትባል እና ምንም አይነት ወንድ አይቀርባትም። ስራ አላት። በጣም የተማረች ልጅ ናት። ቆንጆ የምትባል ልጅ ናት። የዛሬ ሀያዎቹ አመት አካባቢ ገደማ ነው ማውቃት። እስካሁን ድረስ የወንድ ጓደኛ እንኳ የላት። ያ የሆነበት ምክንያት ምንድን ነው? ማንም ወንድ አይቀርባትም? ይሄ ደግሞ ያኛው የተሰራው ስራ ይሄ የባዕድ አምልኮ እሷ ሳታቅ የተሰጠችበት ነገር ይህንን ነገር እንደዚህ አድርጓታልና፣ ምንም አይነት ወንድ እሷን አይጠጋትም። ምንም ጎሏት አይደለም፣ ግን ለዛኛው አምልኮ ስለተሰጠች ያኛው መንፈስ በዙሪያዋ ስላለ እሷ አታቅም ይመስለኛል እና ለወንድ ያላት አመለካከት አሁን ደግሞ እድሜም እየገፋ ስለመጣ ብዙ ነገሯ ፖዘቲቭ አይደለም። እንዲህ አይነት ነገሮች ሳናቀው ከዛኛው ከእምነቱ ጋር በተገኙ ነገሮች የመተሳሰር ነገር ስላለ ነው። ምናልባት የእሷም አክስት ይህን አይነት ታሪክ ይኖራት ይሆናል። የማታውቀው ግን በትዳር የተሰጠችበት ምንም ግንኙነት ሳይኖራት ሚስቴ ናት ብሎ ማስቀመጥ ይችላል። ስለዚህ ተመልቃቾች እንግዲህ ይህን ጥያቄ የምጠይቃት እንዲህ አይነት ታሪኮች ስላሉና ነገሮች ግልጽ እንዲሆኑ ነው። እንግዲህ ከክስትሽ ያለው ነገር ይህን ያለው የምትሰራውን አታውቂም፣ ግን ዘመድ ጥያቄ አብላ ትሄዳለች፣ ትመጣለች። በህይወቷ ደግሞ እንዲህ አይነት ነገር ትዳር እና የሚባለው ነገር የለም። እንግዲህ እንዳልኩሽ ነው፣ በአዳም ልኮ ውስጥ እንዲህ አይነት ስርዓቶች አሉ። መሰጠት የሚባሉ ነገሮች አሉ። አንድ ነገር ግን አውቃለሁ፣ ምንድን ነው አሁን ሰዎች እንደሚሉት ምንም አያመጣም፣ ምንም አያርግሽም። እነኚህ ነገሮች መፍትሄ አይደሉም ማለት። በፉከራ በሽለላ የሚመጣ ነገር የለም። ሰው በማመንና በመጠንከር ነው። እዚህ ዓለም ላይ ስንኖር ሁለት መንግስት አለ አንደኛው የምናምነው እግዚአብሔር መንግስት እንላለን። ሁለተኛው የወደቀው መልአክ ወይም የሰይጣን መንግስት እንለዋለን። የወደቀውን ነገር ማሸነፍ የምንችለው ባልወደቀው ነገር ነው ወይም ባልወደቀው አምላክ ነው ማሸነፍ የምንችለው። ስለዚህ ሙሴ እንዳለው ምንድነው ያለው? ፈርዖን ፊት ገብቶ ያገለግለኝ ዘንድ ህዝቤን ልቀቅ ነው ያለው። ህዝብህን አይደለም ያለው፣ ህዝቤን ልቀቅ። ምን ያደርገኝ ዘንድ? ያገለግለኝ ዘንድ አንቺ እግዚአብሔርን ልታገለጊ በወደድሽ ወጣልክ ያኛውን መንግስት ማሸነፍ ትችያለሽ አለበለዚያ ግን ሰዎች እንደሚሉት ምንም አያመጣም ታዩ ችግር የለውም አትፍሪ እነኚህ መፍትሄ አለመፍራት አይደለም አለመፍራት ሳይሆን ወደምታምኘው ነገር መጠጋት ነው ማሸነፍ የሚቻለው ምክንያቱም ሊያሸነፍ የሚችለው ያኛው ብቻ ስለሆነ የእግዚአብሔርን ጦር ቃል ለብሱ ተብሎ የተጻፈው ለዛ ነው ማሸነፍ የምትችበት የእግዚአብሔር ጦር ዕቃ ስለሆነ፣ ያ ደግሞ የእግዚአብሔርን ቃል ማወቅ፣ መንፈሳዊ ማንነትን መገንባት ከዛ በኋላ ነው ድል የሚመጣው። ያኔ አንቺ ሳቶኝ እሱ ነው አልፈልጋትም የሚለው እሷ እኔ አይደለችም፣ ከእሷ ጋር መንግስት ህብረት የለኝም የሚለው ያን ጊዜ ነው እንጂ በመፎከር በመሸለል ባለመፍራት ድል አይመጣም። ድሉ የሚመጣው ነገሮችን ሁሉ ከእግዚአብሔር ጋር ስታስተሳሰርና በእምነት ቃል ስታወጪ ያኛውን መንገድ ማፍረስ ትችያለሽ። ፈልገሽው አይደለም፣ ቤተሰብ ነው የሰጠሽ። ይሄ ደግሞ በዚህ ስርዓት ውስጥ መስጠት የሚባል ነገር አለ። እንግዲህ ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ ተመልካቾች አንዲት የስድስት አመት አካባቢ የምትሆን ልጅ ወላጆቿ በየአመቱ ዛ ሄደው ማስመረቅ እንዳለባቸው ያምኑ ስለነበር ከተወለደች ጀምሮ የሚሄዱበት ወቅት አለው። ከዛ ወቅት ውጪ አይኬድም እና ለዛ ሰው የሚሄደውን ስጦታ ማሟላት ስላልቻሉ የልጅቷን ፀጉር ስትላጅ ፀጉሯ ይቀመጣል፣ ጥፍን ስትቆረጥ ጥፍሯ ይቀመጣል። የምርቃቱ ጊዜ እስከሚደርስ ድረስ አመቱን እና ጊዜው ሞልቶላቸው ገንዘቡን አግኝተው ስጦታውን ይዘው ሲሄዱ እዛ ሰውዬ ደግሞ ሞቷል። ምንድን ያደረጉት? እሱ ተቀምጦ የፈርድበት የነበረ ስፍራ ላይ ፀጉሯንም ጥፍሯንም አስቀምጠው ያው አባታችን ልጅህን ይዘን መተናል፣ መርቀልን እንዲህ አይነት ነገር ስርዓት አድርገው ተመለሱ። ያችን ልጅ እያየናት ነው የምላችሁ ኦቲዝሞኖች እያየናት የአእምሮ እድገት ውስንነት ውስጥ ተጋለጠች። ከዛ ይህንን ስርዓት ከፈጸሙ በኋላ ነው ልጅቷ እንዲህ አይነት ነገር ውስጥ ህይወት ተፈጸመባት እና የዛኛው ዓለም መንግስት ትንሽ ነገሩ ጠማማ ነውና። በማስተዋል ራሳችሁን ደግሞ በእግዚአብሔር ነገር በመገንባት መንፈሳዊውን ዓለም በመንፈሳዊ ነገር ነው እንጂ ድል የሚኖረው በወኔና ጦረኛ በመሆን ወይም ጀግና በመሆን ባለመፍራት ድል አይመጣም። እና አንቺም በዚህ በመንፈሳዊ ነገሩ ላይ በቺ የሀበሻ ጨዋታ ቤተሰቦችም ደግሞ ሀሳብ አስተያየታቸው ነግርሻል። እስቲ አንቺ ቀረኝ ይህንን አልነገርኩ ምትል ነገር ካለ ያው እንደነገርኩ በጣም ውስጤ ስለተጨነቀና ስለፈረው ስለፈራው ግራ ስለገባኝ ነው እዚህ መጣሁት። ማለት አቅራቢያ ያሉ ሰዎችም እየራቁኝ ሁላ ፍቅረኛዬ ጋር ሁላ ያጣለው እንደሆነ እነግርሃለሁ። ያው አክስቴ በነበረችበት ሰዓት ላይ በህይወት አታውቅም ነበር ፍቅረኛ እንዳለኝ። ምክንያቱም ብታውቅ ኖሮ እንትንም ከባድ እርምጃ ነበር የምትወስደው። በህይወት የለችም? አዎ፣ አርፋለች። ምን ሆና ነው የመጣችው? ምንም ታማ ነው። በቃ እኔ እስከማውቀው ድረስ ታማ ነው። ምናልባት እዛ በምታመልክበት በአምልኮ ነገር ይሁን አላውቅም። ብቻ የሆነ ሰዓት ላይ ታማ ነበር፣ በጣም ከፍተኛ ክትትል እያደረገች ነበር ሕክምና እና በቃ ድንገት ነው ያረፈች እና በነበረችበት ሰዓት ላይ እንትን አትልም አታውቅም ነበር እንደዚህ እንዳለኝ። ምክንያቱም ብታቅ ኖሮ ሌላ ነገር ውስጥ ትገባለች። ሴት ድንግልና መጠበቅ አለባት ብላ የምታስብ ወይል፣ ታልያ ያየናለች ወይ ደግሞ ሌላ እርምጃው እሱ ነው። ሌላ ነገር ውስጥ ትከተው ነበርና ያ ፍራቻም ነበረብኝ እና አሁንም በቃ እፈራለሁ። እሱን ከኔ አልፎ እሱንም ሌላ ነገር እንዳይገባ ብዬ አሁን ላይ በጣም ጸብ ውስጥ ነን። ማለት ይህን ያክልም አልኖረም ካጠገቤ እንዲርቅ እያደረኩት ነው። ብዙም እንዲቀርበኝ አላደርጎም። ማለት ከኔ አልፎ ሌላ ሰው እንዲጎዳ አልፈልግም። በዙሪያዬ ያለ ሰው ያው እምነት ልክ ነህ፣ በፈጣሪ ታምናለህ፣ ግን ደግሞ ሰውነህና ትፈራለህ አይደለ? ሰውነኝና እፈራለሁኝ ማታ ከእንቅልፌ ማስተኛ በዛው ምቀር ይመስለኛል። አንዳንዴ ያቺ ቀንም ሳትደርስ ሁላ በቃ ብቀር ደስ ይለኛል ማለት ረጅም ጊዜ ቢሆን ደስ ይለኛል ማለት። ጠዋት ከእንቅልፍ ስነሳ በቃ ቆሜ ማየት ራሱ ያስደነግጠኛል ማለት ውስጤ ይጨንቀዋል። በጣም ጭንቀት ያለበት ውስጤና በጣም ከፍተኛ የሆነ የራስ መሙላ አለብኝ በዚህ በጭንቀት የተነሳ ማታ እንዴት ሆኜ እንደምተኛ ልነግርክ አልችልም። ማለት በቃ ይጨንቀኛል። ዝም ብሎ በውስጥ ፍርሃት ፍርሃት ይለዋል። ተነስቼ ጸሎት አደርጋለሁ። ጠዋትም ተነስቼ ቤተ ክርስቲያን ይሄዳለሁ። ይሄ ሁላ ነገር እያደረግኩኝ በእምነቴ ላልቼ እንትን ብዬ አይደለም። በእምነቴ ጠንካራ ሳሎን ቀርቼ ሳይሆን በፈጣሪ ያለማመን ሳይሆን የሆነ የሰውነት ፍራቻ አለ። ሰው ስትሆን ትፈራለክ ማለት በፈጣሪ ከማመን እያለ ውስጥ ጥፍራቸው እና በጣም ይጨንቀኛል፣ እፈራለሁ። ያው እናንተንም እንደ ወንድሞቼ ቆጥሬ ነው እዚህ መጥቼ የጭንቀት ይላካፍላችሁ ይመጥች በጣም ጭንቀት ውስጥ ይሁን ስለሆነ መፍትሄ ያጥቻለሁ። በጣም እንግዲህ ምንድነው ተኝተሽ የምትነሺው ማንም ስለፈቀደልሽ አይደለም፣ እግዚአብሔር ስለፈቀደ ነው። ብዙዎች በተኙበት በቃ ቀርተዋል። ግን ተኝተሽ የተነሳሹ ያኛው አካል ስለፈቀደ አይደለም። እናንተን የሚጠብቅ አይተኛም፣ አንቀላፋም ተብሎ የተጻፈው። ስለዚህ የሚጠብቁሽ በዙሪያ ስላሉ ተኝተሽ የተነሳሽ ባልነሳስ ብለሽ አታስቢ። ምክንያቱም የሚጠብቅሽ አይተኛም። ትልቁ ነገር አሁንም የምነግርሽ ነገር ግን በእምነትሽ መጠንከር ይሄ መንፈሳዊውን ነገር በመንፈሳዊ ነገር እንጂ የምታሸንፊው በስጋዬ ነገር አታሸንፊው፣ በመፍራት አታሸንፊው፣ ደፋር በመሆን አታሸንፊው፣ የምታሸንፊው በማመን ነው። በእምነት ቃል በማውጣት ነው። አሁን አንድ ምሳሌ በነግርሽ ክርስቶስ ሲሰቀል ግራና ቀኝ ሁለት ሰዎች ተሰቅለዋል አይደል? አንደኛው አምኗል። በቀኛስ በጥፋታችን ነው፣ አንተ ግን ጥፋት የለብህም አለው። አንደኛው ግን አላመነውም። አንተ ጌታ ከሆንክ ራስን አድን፣ እኛንም አድን አለ። ግን ይሄኛው ያመነውን ሰው ምንድን ያለው? እውነት እውነት እልሃለሁ፣ ዛሬ በገነት ከኔ ጋር ነህ ያለው። ገባሽ? ስለዚህ የማመን ቃል የእምነት ቃል ስለተናገረ ነው። በዛሽ። ባለቀ ሰዓት እንኳ የእምነት ቃል ስለተናገረ የመጨረሻውን የጽድቅ በረከት አግኝቷል። ዛሬ በገነት ከኔ ጋር ነ ተባለ። ገባሽ? ስለዚህ መተኛትም ሳይሆን ተኝተሽ እንደምትነሽ እርግጠኛ። ምክንያቱም አንቺን የሚጠብቅ አይተኛም አንቀላፋ። ትልቁ ግን እንዳልኩሽ እምነትሽ ላይ መበርታት፣ መጠንከር፣ ቃል ማውጣት ይፈልጋል። ቃል እውነት ነው። ቃል ስጋ ሆነ ተብሎ ነው የተጻፈው። እግዚአብሔር አምላክ እኔን ያድነኛል የሚል ቃል ከአንደበትሽ የሚወጣ ከሆነ እግዚአብሔር አምላክ ያድንሻል። ያሻግረኛል ካልሽ፣ ያሻግርሻል። አንቺ ከሚሄድሽ በፊት ያኛው መሞት ካለበት ቃል አውጪ፣ ይሞታል። ምክንያቱም አንቺ የምታምኘው እሱ ከሚያምነው የበለጠ ነውና ገባሽ። ስለዚህ በእምነት በዛ ላይ መናገር የአንቺ ስራ መሆን አለበት ማለት ነው የድካም እና የስንፍና ንግግር ከተነጋገርሽ ግን ያ የድካም እና የስንፍና ንግግር አንቺ ላይ ሰለጥናል። ገባሽ? ስለዚህ በእምነት መናገር መቻል አለብሽ ማለት ነው። ሌላ ቀረ፣ የምታጫውጭኝ አሰባለሁ። በቃ ያው ይሁን ነው ማለት ያው አሁን እንደነገርኩ፣ ወደ ሀያ ስድስተኛ ዓመቴ ነው። አሁን ሀያ አምስት ዓመቴ ነው። ወደ ሀያ ስድስት ዓመቴ እየተጠጋሁ ነው ነው እየደረሰ ነው ሳላስቡ። ምንም እሱ አንቺ አይደለም ነው እሱ ስላለ አይደለም፣ አንቺ ስለፈቀድሽ ነው የሚሆነው። አንቺ 27 አመት ሲሞላኝ እሱ ጋር እሄዳለሁ ብለሽ ካመንሽ አው እኔ ነፃ የወጣው ሰው ነኝ፣ እማምነው እግዚአብሔር ነፃ አውጥቶኛል ብለሽ ካመንሸ ደግሞ ነፃ አውጥተሻል። የእምነት ቃል ግን መናገር አለብሽ። በዚህ ላይ አ ዲያብሎስን ተቃውሞ ከናንተ ይርቃል ተብሎ የተጻፈ የሚርቀው አንቺ የእምነት ቃል ስትናገሪ ነው። 27 አመት፣ እሱ ስለፈቀደ አይደለም በህይወት የምትኖሪው፣ እግዚአብሔር ስለፈቀደ ነው በህይወት የኖርሽው። ይህንን ደግሞ በእምነት ተናገሪ፣ ያመንሽው ስለሚወርስሽ እንጂ 27 አመት ስለሞላሽ እሱን ልትጋደሚ እግዚአብሔርም ለዛ በረከት አልጠማሽ ገብቶሻል። ስለዚህ የእምነት ቃል ተናገሪ፣ ያመንሽው የተናገርሽው ደግሞ ይወርስሻል። እሱን ልክ ነው ግን ደግሞ እዛ ጋር የሰዎቹ ነገር ማለት እዛው ሰፈር አንድ ላይ ስለሆኑ ከኔ ይልቅ ደግሞ በጣም ይነሱ ነገር ያስጨንቀኛል። እኛን ይጨርሰናል። በቃ ሁሌ ነው የሚያስጨንቁም ሁሌ ስልክ ባወራቸው ቁጥር እኛን፣ እንደው ለእኛም ብለሽ ባክሽን፣ እንደው ለኛም ብለሽ እኛም ጨርሰናል፣ እየመጣ እየመጣ ያስፈራራናል። እንደው ለእኛ ስቲ ምናምን ስለሚሉኝ በቃ አለ አይደለም። ከኔ ይልቅ ደግሞ የእነሱ ህይወት ያስጨንቀኛል። ይሄ እሱ ገዳይ ስለሆነ ነው። ይሄን የሚሉ ትክክል ናቸው። ገዳይ ነው፣ ያስፈራል። ግን ምንድን ነው መሰልሽ ቃል አውጥቶ አንችን አልፈልግም የሚያስብል ጸጋ፣ አንቺ ገብቶሻል ጋር ምክንያቱም አንቺ የእሱ እንዳልሆነሽ ስትናገሪና ስታውጂ ትምጣልኝ አይደለም የሚለው ስሟን እንዳጠሩብኝ ነው የሚለው እነሱ ስላመኑበት ይጨርሳቸዋል። አትጠራጠሪ። ይሄን አንቺ ስለሄድሽ አታደኛቸውም ስለቀረሽ አት አትፈርጅባቸውም እነሱ ፍርሃታቸውን ነው የሚነግሩሽ። እግዚአብሔርን እስካላመኑ ድረስ እሱ ሊያርድና ሊገድል ይመጣል ተብሎ ነው የተጻፈው። ለበረከት መጥቶ አውቀው ገባሽ። ስለዚህ ምንም ብትጨነቅ የላቸው። የሚድኑት እነኝህ ሰዎች እንዲድኑ ከፈለግሽ አንቺ የዳንሽበትን መንገድ አሳያቸው እንጂ እሱ እንደዚህ ያደርገና ላው ያደርጋል። ገዳይ ነው እሱ። ምንም ከእሱ ጋር በረከት የለውም። ገዳይ ነው። ምንም ይቅርታ ምንም ውለት አያውቅም። የአንቺ እምነት ግን አንደኛ፣ እንዳይፈልገሽ ትሆኛለሽ። ሁለተኛ፣ በአንቺ ላይ ስልጣን የለውም። ሶስተኛ፣ አንተምን ቤተሰቦች ይድናሉ ተብሎ ተጽፏል። የአንቺ እምነት በእነሱ ላይም ተጽዕኖ ያመጣል። ስለዚህ እነሱ ላይ ተጽዕኖ ሁሉ ለማምጣት በርትተሽ መጸለይ፣ በርትተሽ መበርታት፣ ቃል ማውጣት፣ የእግዚአብሔርን ነገር መናገር ይፈልጋል። ገባሽ እነ ዳንኤልን ያቸው በእሳት ተጥለዋል። አደለ? በእሳት ሲጣሉ ግን ምንድን የሆኑ የልዑል ልጅ የሚመስል ነው የሚለው አራተኛው በእሳቱ ሲመላለስ አየ ነው የሚለው እሳቱን ያነደዱት እንኳ ተበልተዋል። መጽሐፍ ቅዱስ እንደሚናገር ሰባት ዕጥፍ እሳቱ ነደደ ይላል። ያነደዱት እሳቱን ሲቆሰቁሱት የነበሩትን እንኳ በላቸው ነው የሚለው ነበልባሉ በላቸው ይላል። ገባሽ? ስለዚህ ይሄ የሆነበት ምክንያት ነው። የዳንኤል አምላክ ዛሬም ከአንቺ ጋር አለ። ይሄ እግዚአብሔር ዛሬም ከአንቺ ጋር አለ። እንደውም እግዚአብሔር አንቺን ወደዚህ ያወጣበት ምክንያት ለእነሱ መዳን እንድትሆኝ ነው። እግዚአብሔር አስቀድሞ ለእስራኤል መዳን ይሆን ዘንድ ዮሴፍን ወደ ግብፅ ላከ ተብሎ ነው የተጻፈው። እግዚአብሔር አስቀድሞ አንቺን ወደዚህ የላከው የሀያ ሰባት ዓመት ቀጠሮ የሰጠው ምናልባት ለቤተሰቡ መዳን ይሆናል። ስለዚህ አንቺ በርትተሽ ለአንቺም ለቤተሰቡ መዳኛ መንገድ መሆን አለብሽ። ገብቶሻል? ስለዚህ እንግዲህ የአበሻ ጨዋታ ቤተሰቦች በመንፈሳዊ መንገድ የምትረዷት የምታግዟት ሰዎች ካላችሁ በፈቃደኝነት በውስጥ መስመር አናግሩን፣ የግል መስመር ስልኳን እንሰጣቸዋለን። እርዷት። ከኔ የተሻለ ደግሞ የእግዚአብሔርን ቃል የምታውቁ ሰዎች፣ ጸጋው ያላችሁ ሰዎች በመንፈሳዊ መንገድ በደንብ አግዟት። ይህ እንድታደርጉ ጠይቃለሁ። በቀረ ኮሜንት ሀሳባችሁን ኮሜንት ላይ ጻፉላት፣ ቀጥታ ለሷ ይደርሳታል። ስለምታደርጉት ነገር ሁሉ ከልብ አመሰግናለሁ። የተላለፈውን ፕሮግራም ከወደዳችሁት ላይክ አድርጉልን፣ በዘመድ ወዳጆቻችሁ ሼር አድርጉልን። እናንተም አዲስ ዛሬ ገና ሀበሻ ጨዋታ እንደተቀላቀላችሁ ከሆናችሁ ሰብስክራይብ አድርጉን። ይህን ፕሮግራም አዘጋጅተን ያቀረብንላችሁ እኔ ዘላለም ወዳጅ ነ ከሀበሻ ጨዋታ ጋር ነበርኩ። እግዚአብሔር አምላክ በተስተካከለውና በተደላደለው መንገድ ሁሉ ይምራችሁ። ክብረት ይስጥልኝ።